በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም፣ ሌሎችም ጫና አያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ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 እንዲሰማን የሚያደርግ ጉዳይ ነው። በተለይ ደግሞ ለኛ ለኢትዮጵያውያን፣ በአንደኛው የጣልያን ወረራ አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ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 ኤርፎርስ በከፍተኛ ቁጥር ነው የሚያመርተው፣ ልምዱም ብቃቱም ስላለው። እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤ አይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥቅቶ የሚመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅ ናቸው የሚለያቸው ሁለት አንኳር ነገር አለ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲሌቪል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልትቲዩድ ላይ ለመብረር ይቸገራል። የእኛ የቪዎች ተሰርተው ቴስት የሚደረጉት ራሱ ከ200 በላይ ስለሆነ በከፍተኛ አልትቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው redundant ኮሚኒኬሽን ሲስተም ያላቸው ናቸው። line of sight ብቻ ሳይሆን ሳትላይት ይጠቀማሉ። ከዚያ ተጨማሪ እያንዳንዱ ድሮን አንታይድሮን drone አለ። አንታይ ድሮን ጃመር የሚወርቁ ጃመሮች አይደሉ። አንታይ ድሮን ጃመር ያለው ረንደንት ኮሚኒኬሽን ያለው መሆኑ ሀይ አልቲትዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች አገራት ማርኬት በሚውሉበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ።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 የምንጠቀምበት ይሆናል። አሁን ያለው ግን ስቴት ኦፍ ዘ አርት የሆነ ወርልድ ክላስ ኮምፒት ማድረግ የሚችሉ ዩኤቪዎች ናቸው። እንግዲህ የሁላችን ስራ የሚሆነው ምርምሩ እንዲያድግ ገበያ ማስፋት አለብን። በሰፋፊ ገበያ እያገኘን የማናውጣው ከሆነ በጣም ሰፊ ምርት ስላለን እንቸገራለን እና ገበያ ማፈላለግ እኛም የዓለም የድሮን ገበያን መሻማት ይኖርብናል። ይሄ በኛ ስትራቴጂ በግልጽ የተቀመጠ ነው እና ይህ ስራ አሁን ጀምሮ ይበልጥ ውጤታማ እየሆነ እንዲሄድ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 ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።